ያሴ ግድብ ወላሂ ወላሂ ብለን ለባዕዳን የሰጠነው ግድብ አይደለም። ወይም ገንዘብ አግኝተን በገንዘባችን ገንዘብ ለማግኘት የሸጥነው ግድብ አይደለም። ማንም የለም። ጠቅላይ ሚኒስትር አብይ በላይ የግብፅ ሁነኛ ወኪል እዚህ ሀገር ውስጥ የለም። ለዚህ ወንበር ሲባል ህዳሴ ግድብን መሸጥ ጉዳይ ላይ አይኑን ያላሸ ቡድን ግለሰብ ይቺ ጉዳይ አደባባይ ላይ እንዳትወጣ ድራማ በየቀኑ እንደሚሰራ ካስቀደመንም ስንናገር ነበር። ይቀጥላል፣ ይሄ ድራማ ይቀጥላል ሲሉ ከሰማ እነዚህ ሰዎች ምንድን ነው የሚሉት? ህዳሴ ግድብን ለመሙላት በምንረባረብበት ሰዓት ሸጦ መጥቷል። ከሳምንት በፊት ተስማምቷል። ውጭ ጉዳይ ሚኒስትሩ አጠገው አልተቀመጠ፣ አማካሪ የለው። ኢትዮጵያ በ2100 በዓለም ሰባተኛዋ ኢኮኖሚ ትሆናለች። እኔ ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ እኔ ብልጽግናን አይተው ከሚቋደሱት ከሚኖሩበት ሰዎች መካከል ላልሆን ይችላል። ነገር ግን ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ምንም ጥርጥር የለውም። ኢትዮጵያ በ2100 በዓለም ሰባተኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ ሃምሳ ብዙዎቻችሁ ስላላችሁ ታዩታላችሁ። ያኔ ሲመጣ ወደንም ጠላንም አርት ያስፈልጋል። ምክንያቱም ገንዘቡ አለ፣ አዳራሹ አለ። ፌስቲቫል ያስፈልጋል። ከተለያየ ሀገር እየጋበዙ ማሳየት ያስፈልጋል። የግድ ነው። ሰርከሱም ሁሉ እኛ ወደ ብልጽግናው እየመጣን ነው። ያኔ ስንፈልጋችሁ ከሚዛን እንዳትጎሉ፣ እናንተም ዝግጅት ያስፈልጋል ትግራይ ላይ ጦርነት በተከፈተብን ጊዜ የሰሜኑን ጦርነት ከጀርባ ሆኑን ሆነው ያስከፈቱብን ኃይሎች ጋር ትግራይ ላይ እየተዋጋ በስተ ጀርባው ህዳሴ ግድብ በተለይም በንሻንጉል ጉሙዝ ክልል እየተዋጋ ሁለት ግንባር ተከፍቶበት በሁለቱም ግንባር አሸንፎ አራት መቶ አራተኛ የሚባል ጀግና ወንዶ ይሄ ጀግና ኮወር በጀግኖች ክፍለ ጦሮቹ ታግዞ ዛሬ ብሔራዊ ግድባችን ተጠናቅቆ ሌላ ነገር ለማሰብ አገሪቷ እንድትዘጋጅ ያደረገ ግዳጅ የፈጸመ በመሆኑ በመከላከያ በራሴ ስም ይህን ሰራዊት ይህን ጀግና ሰራዊት ይህን ወድቆ አገር ያቀና ሰራዊት እባካችሁ አመስግኑልኝ። የሚገርማችሁ ህዳሴ ግድብን ለመጨረስ የመከላከያ ሰራዊት ብቻ ሳይሆን የቤንሻንጉል ጉሙዝ ህዝብ ከፍተኛ ዋጋ ከፍሏል። የቤንሻንጉል ጉሙዝ ህዝብ ቅጥረኛ ተቀጥሮበት ቅጥረኛው የተዋጋው ከመከላከያ ሰራዊት ጋር ብቻ ሳይሆን የቤንሻንጉል ጉሙዝን ህዝብ በተለይም የጉሙዝ ማህበረሰብ በማፈናቀል፣ በማሰደድ፣ በግጭት ማዕከል እንዲመታ በማድረግ ሰፈሩን ቀዬውን ጥሎ እንዲጠፋ በማድረግ ህዝቡ ላይ እሳት በመልቀቅ ህዝቡ የከፈለው ዋጋና ደም ከመከላከያ ሰራዊታችን ደም ጋር ተሰናስሎ ይህ ውዳሴ ግድብ ዛሬ ተጠናቆ ከፍታችን ቆሟል። የቤኒሻንጉል አመራር እየወደቀ እየተነሳ በዚህ ሌላ ድርጅት ፈጥረውበት በጊዘን በኩምሩክ እስከ አሶሳ ሌላ ጸረ ሰላም ኃይል ፈጥረውበት በላይ ሸኔ ፈጥረውበት በዚህ ህዳሴ ግድብ የሚያደናቅፍ ሽምቅ ኃይል ፈጥረውበት በሦስት ግንባር ተወጥሮ እያለ ይህ ሁሉ ፈተና በጣጥሶ አልፎ ከሰራዊታችን ጋር ተቀናይቶ ሕዝቡን አነቃንቆ በክልሉ የተገነባውን ህዳሴ ግድብ ለዛሬ እንዲበቃ በማድረጉ የከፈላችሁት ዋጋ መንግስት፣ መከላከያ ሰራዊት፣ እኔ ራሴ ከፍተኛ ምስጋና አቀርባለሁ። ያልተሰጠ ስም የለም። ህዳሴ ግድብ ዝም ብሎ ፕሮጀክት አይደለም። ህዳሴ ግድብ መሐንዲሶች የተሰዉበት፣ የቴክኒክ ሙያተኞች የተሰዉበት በዚህ እሳት በለበሰ የበጋ ወራት ቴምፕሬቸር ውስጥ ብዙ ሰራተኞቻችን ሰዓት ሳይገድባቸው የተረባረቡበት ግድቡን በእል የገነቡበት እና የኢንጂነሪንግ ጥበባቸውን በተግባር አሳይተው ያጠናቅቁበት አሁን ለምረቃ የተዘጋጁበት የህዳሴ ግድብ ማህበረሰቦቻችን፣ ሰራተኞቻችን፣ መሪዎቻችን፣ ኢንጂነሮቻችን በጣም ነው የምናመሰግነው ነው። እነሆ ይሄ ግድብ የኢትዮጵያ ማንሰራራት በደንብ የታየበት ግድብ ነው። አልቋል፣ ተጠናቋል። ሌላ ሌላ ተመሳሳይ እንደዚህ አይነት ትላልቅ ስራዎች ለመስራት የሚያስችለን በር ከፍቶልናል። መንሰራራቱ በዚህ ግድብ ተረጋግጧል። ሁሉ አይነት ዋጋ የሚከፍለው ኢትዮጵያ እንደዚህ አይነት ስራዎችን ሰርታ እንድታንሰራራ ትልቅ አገር እንድትሆን ለህዝቦቿ የምትመጥን ለህዝቦቿ የምትመግብ ህዝቦቿን በውቡ የምታኖር አገር እንድትሆን ጠንካራ ሀገር እንድትሆን፣ ዘላቂ ሀገር እንድትሆን፣ እስካሁን ከተደገሰላት ወረራ ከተደገሰላት ማዳከም ነፃ እንድትሆን፣ እንድትሻገር አርበኞቻችን በየድሩ በገደሉ ተዋግተው ባዕዳንን አባረው ያቆዩትን አገር ለማስቀጠል ስለሆነ የከፈልነው መስዋዕትነት ሁሉ አባት አለው፣ ባለቤት አለው፣ ብዙ አይቆጨንም። በወገኖ በወንድሞቻችን መስዋዕትነት ብናዝንም የጀግና ሞት ስለሆነ ሞታችን አይቆጨንም።